ሰላም ጤና ይስጥልና አድማጭ ተመልካቾችን ከቶፕ ኒውስ ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድሚያም ያማርቾቹ ህወሓት ሕጋዊ ሰውነቴ ካልተመለሰ ምርጫ አይካሄድም ማለቱ ህዝቡን ለተጨማሪ ችግር ይዳርጋል ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ተቃወሙ። የብሔራዊ ባንክ ገዥ የውጭ ምንዛሬ ወደ ሀገር ውስጥ የማስገባት ክፍተቶችን ለመፍታት ከላኪዎች ጋር ምክክር አደረጉ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በመጪው ሰባተኛ ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ተሳትፎ ብቻ ለመሳተፍ መወሰኑን አስታወቀ። አቶ ታዬ ደንደአ ጥፋተኛ በተባሉበት የጸና ፍቃድ ሳይኖራቸው የጦር መሳሪያ ይዞ መገኘት ወንጀል ቅጣት ውሳኔ ለመስጠት ለኅዳር 26 ተቀጠሩ። የዝቅተኛ ደሞዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ስራ ዝግጅት መጠናቀቁ ተገለጸ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰባተኛው ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። ሳልሳይ ወያኔ ትግራይና የትግራይ ነፃነት ፓርቲ ህወሓት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጸዋል። የሳልሳይ ወያኔ የትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽበሀ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡ ለዳግም ችግር የሚዳርግ እድል ስላለው አስቸኳይ መፍትሄ ሊሰጠ ይገባል ብሏል የችግሩ መጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ሀይልን በመጠቀም ሳይሆን በህግና በፕሪቶሪያው ስምምነት ላይ በመመስራት ብቻ እንደሆነ አስረድተዋል በተጨማሪም ህወሓት ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸው መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሀሳቡን ማንሳቱን አስታውቀዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌ ያለው ቢልም፣ የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያሉ ሲሆን ህወሓት ሀገራዊ ምርጫን ከራሱ ህልውና ጋር እያይዞ መቃወሙ የፓርቲው ባህሪ አንጻር የሚጠበቅ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በ2013 ዓ ም ኃይልን መሰረት ባደረገ የአመፅ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲነት መዝገብ ላይ የሰረዘው የሚታወስ ነው። ከዚህም በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያው ስምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲነት ዝርዝር ውስጥ ገብቷል። የብሔራዊ ባንክ ገዢ የውጭ ምንዛሬ ወደ ሀገር ውስጥ የማስገባት ክፍተቶችን ለመፍታት ከላኪዎች ጋር ውይይት አደረጉ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካለኝ የውጭ ምንዛሬ ገቢን ወደ ሀገር ውስጥ በማስገባት ላይ የሚስተዋሉ ተደጋጋሚ ክፍተቶችን ለመፍታት ከቡና ሰሊጥና ጥራጥሬ ላኪዎች ጋር ከፍተኛ ደረጃ ያለው ምክክር አድርገዋል። በምክክር ወቅት የብሔራዊ ባንክ ዋነኛ ኃላፊነት የኢትዮጵያ የውጭ ምንዛሬ ክምችትን መጠበቅና የኤክስፖርት ገቢዎችን ግልጽ በሆነ መንገድ በተቀመጠላቸው የጊዜ ገደቡ ውስጥ ወደ ሀገር ውስጥ እንዲመለሱ ማድረግ እንደሆነ አብራርቷል። የብሔራዊ ባንክ ገዢ ዶክተር እዮብ የማስፈጸሚያ እርምጃዎችን ከመውሰዳቸው በፊት ከግሉ ዘርፍ ጋር የሚደረግ ውይይት ቀዳሚ እርምጃ መሆኑን አጽኖ ሰጥተዋል። ይህም ባንኩ ለጋራ ችግር አፈታት ያለውን ቁርጠኝነት የሚያሳይ መሆኑን ጠቁመዋል። አያይዘውም ባንኩ ተጠያቂነትን ማስፈን፣ ኃላፊነት የተሞላበት የኤክስፖርት አሰራር ማበረታታት እንዲሁም የኢትዮጵያን የውጭ ምንዛሪ አስተዳደር ስርዓት ትክክለኛነቱን ማጠናከር እንደሚቀጥል አመላክተዋል። የኦሮሞ ፌዴራላዊ ኮንግረስ በመጪው ሰባተኛ ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ተሳትፎ ብቻ ለመሳተፍ መወሰኑን አስታወቀ። ፓርቲው ቅዳሜ ህዳር 22 2018 ዓ ም ባካሄደው የማዕከላዊ ኮሚቴ አስቸኳይ ስብሰባ ይህንን ውሳኔ ያሳልፈው በምርጫ ህጉ መሰረት ከምዝገባ ላለመሰረዝ መሆኑን አሳውቋል። ማዕከላዊ ኮሚቴም በሀገሪቱ ወቅታዊ ሁኔታ ላይ ባደረገው ሰፊ ግምገማ በአሁኑ ወቅት ነጻ፣ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ የለም የሚል ድምዳሜ ላይ ደርሷል። ለዚህም በምክንያታዊነት የቀረበው በኦሮሚያ በአማራና በሌሎችም ክልሎች የሚታይ ወታደራዊ ግጭቶችን ያስከተለው የከፋ መፈናቀል እና የህይወት መጥፋት፣ የፓርቲው አባላትን ጨምሮ የፖለቲካ መሪዎች በእስር ላይ መቆየታቸው፣ የፓርቲው ቢሮዎች መዘጋትና የነጻ ፕሬስና የዜጎች መብት መታፈን የፈጠረው እጅግ የጠበበው የፖለቲካ ምህዳር ነው። ፓርቲው በህዝቡ ደም ላይ ቆሞ ፖለቲካ አይሰራም በማለት የባሎቱና የህዝቡን ደህንነት አደጋ ላይ በሚጥል መሰረታዊ ጉድለት ባለበት ምርጫ ሙሉ በሙሉ ለመሳተፍ እንደማይችል አሳውቋል። ምንም እንኳን ፓርቲው በምርጫው ሂደት ላይ እምነት እንደሌለው ቢገልጽም በምርጫ በከፊል ለመሳተፍ የተገደደው ሕጋዊ ህልውናውን ለማስቀጠል መሆኑን ገልጿል። ኦፌኮ ስድስተኛው ዙር አጠቃላይ ምርጫ ቦይኮት ማድረጉን ይታወሳል። አዋጅ ቁጥር 1162 ህዝባ 2011 አንድ የፖለቲካ ፓርቲ በሁለት ተከታታይ የምርጫ ወቅቶች ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ይላል። በመሆኑም ፓርቲው ከምዝገባ እንዳይሰረዝ ለማድረግ ሲል ምሳሌያዊና ስልታዊ ተሳትፎ በማድረግ በሚከተሉት ቦታዎች እጩዎችን ለማቅረብ ወስኗል። በአዲስ አበባ ከተማና የስራ አስፈጻሚ ኮሚቴ ገምግሞ ደህንነቱ አስቻይ ነው ብሎ በሚያጸድቃቸው ጥቂት ሌሎች የምርጫ ክልሎች ብቻ ነው። ይህ ውሳኔ በሌሎች አካባቢዎችም በተለይም በግጭት በተወጠሩ የኦሮሚያ አካባቢዎች መንግስት ሰላምና ደህንነትን ማረጋገጥ ባለመቻሉ ላይ ያለንን ጽኑ ተቃውሞ የሚገልጽ ነው ሲል ፓርቲው አስታውቋል። የቀድሞ የሰላም ሚኒስቴር ዴኤታና የጨፌ የኦሮሚያ አባላት ታዬ ደንደአ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ቀርበዋል። ፍርድ ቤት የቀረቡበት ምክንያት ከዚህ ቀደም ጥፋተኛ በተባሉበትና ችሎቱ የግራና ቀኝ የቅጣት አስተያየትን በሰማበት የፀና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ቅጣትን ለመስማት አቃቤ ህግ ዳር 15 2018 ዓ ም ባቀረበባቸው ሶስት ተደራራቢ ክሶች የተከሳሽ የክስ መቃወሚያ መክስ ለማቅረብ ና ዋስትና የሚመለከት ክርክር ለመስማት ነበር። የቅጣት ውሳኔው መሰረት ችሎቱ በአቶ ታዬ ደንደአ በኩል የቀረቡትን የቅጣት አስተያየቶችን በተለይም የጤናቸውን ምክንያት በማስረጃነት የቀረበ ባለመሆኑ ሁኔታውን ከመስማቱ በፊት የቅጣት ማቅለያዎች እንዲቀርቡ ና የቅጣት ውሳኔ ለመስጠት ለህዳር 26 2018 ዓ ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ተናግረዋል። በችሎቱ አቶ ታዬ ደንደአ በጠበቃቸው በኩል የዋስትና መፍት ፈቀድልኝ ጥያቄ ማቅረባቸው ምክንያት ዋስትና በተመለከተ ሰፊ የህግና የፍሬ ነገር ክርክር አድርገዋል። በዚህም በጠበቃቸው በኩል ያቀረቧቸው የክስ መቃወሞች ችሎቱ ተቀብሎ ለአቃቢ ህግ እንዲደርሰው በማድረግ በቀረቡት የክስ መቃወሚያዎች ላይ አስተያየታቸውን በጽሁፍ እንዲያቀርቡ ተለዋጭ ቀጠሮ ለታኅሳስ 8 2018 ዓ.ም ሰጥቷል። አቶ ታዬ በኩሉ የወንጀል ስነ ስርዓትና የሰበር ውሳኔን በዋቢነት በመጥቀስ ዋስትና እንዲፈቀድላቸው መከራከሪያነት ያቀረቡ ሲሆን አቃቢ ህግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን በመቃወም ክርክር ያደረጉ መሆኑን ጠበቃ አብራርተዋል። አቃቢ ህግ በመከራከሪያነት ያቀረበው ብቸኛ ምክንያት አቶ ታዬ ደንደአ በሆርን ኮንቬንሽን ያደረጉት ቃለ መጠይቅ ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነትን ያገኘ በመሆኑ ይህም በዋስ ቢወጡ ይህንን ህዝባዊ ተቀባይነት በመጠቀም ወይም በድጋሚ በመቀስቀስ መንግስትን በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆኖ መከራከር አለባቸው የሚል መሆኑን ጠበቃው ገልጸዋል። የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ ደመወዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን አስታወቀ። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደመወዝ ይወሰን ጥያቄ ምላሽ ለመስጠት ከመንግስት በተጨማሪም የሰራተኛና ሰሪ ኮንፌዴሬሽን የሚሳተፉ ይሆናል ተብሏል። የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሪሳ ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እያዘጋጀ መሆኑን ተናግረዋል። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄ ለመፍታት እየተቋቋመ እና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንዲቋቋም አብራርተዋል። ሚኒስትር ዴኤታው አክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ጠብቀው እንዲሰሩ ከማስቻል ባሻገር በሀገሪቱ ያለውን ከፍተኛ የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታዎችን ለመፍጠር ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው እየተስፋፋ ሲመጣ ከጥቅሙ ባሻገር አብረው የሚመጡ ችግሮችን በአንድነት ለመፍታት፣ የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ብለዋል።